ተመልካቾቻችን ዜና ኢትዮጵያ አጫጭር ጉዳዮችን ያስቀድማል። አብራችሁን ሆኑ። የምግብ ሉዓላዊነትን ለማረጋገጥ የተያዘውን ሀገራዊ ግብ ለማሳካት የግብርናውን ዘርፍ ማዘመን እንደሚገባ የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። በጋምቤላ ክልል በግብርናው ክፍለ ኢኮኖሚ ያለውን እምቅ የመልማት አቅም ስራ ላይ በመዋል የግብርና ሽግግርን ለማሳካት የሚያግዝ ምክክር ተካሂዷል። በጋምቤላ ክልል ያለው ለመሬትና ከፍተኛ የውሃ ሀብት ሀገሪቱ በግብርናው ዘርፍ ምቅ የመልማት አቅም እንዳላት ማሳያ ነው ያሉት የግብርና ሚኒስትሩ ዶክተር ግርማ መንቴ ይህንን ሀብት በአግባቡ በማልማት የምግብ ዋስትና ለማረጋገጥ የዘርፉ ባለድርሻ አካላት በጋራ መስራት እንደሚጠበቅባቸውም ተናግረዋል። ወደ ሌሎች ዘገባዎች እናልፋለን። ሪፖርተሮቻችን በቀጥታ መስመሮች ላይ ገብተው ተጨማሪ መረጃዎችን የሚያጋሯቸውን ጉዳዮች አሁን ይቀጥላሉ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከሰባት መቶ በላይ ዜጎች ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በሰጠው ሳምንታዊ መግለጫም በሕገ ወጥ መንገድ ወደ ተለያዩ የዓለም ሀገራት ሰዎችን የሚያጓጉዙ አካላት ዜጎችን ለዘርፈ ብዙ ችግሮች ሰለባ እያደረጓቸው ነው ብለዋል። መግለጫውን የተከታተለው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ውለሃል? ከሕገ ወጥ የሰዎች ዝውውር አኳያ የተነሱ ችግሮችና የመፍትሄ አቅጣጫዎች ምን ይመስላሉ? እሽ እጅግ አትርጌ አመሰግናለሁ እንግዲህ የውጭ ጉዳይ ሚኒስቴር በዛሬ ሁለት ሳምንታዊ መግለጫውን ሰጥቷል እንግዲህ በዚህ መግለጫው በሶስት ዋና ዋና ጉዳዮች በፖለቲካዊ በኢኮኖሚያዊ እንደዚሁም በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ምን ምን ይመስላሉ የሚለውን ነው እንግዲህ ለሚዲያ ተቋማት መግለጫ የሰጠው እንግዲህ በዛሬው መግለጫ ላይ እንዳስታወቀው በማይናማር የሚገኙ ከ700 በላይ የሚሆኑ ኢትዮጵያውያንን በአስከፊ ሁኔታ ባልተመቻቸው ሁኔታ የኖሩ የነበሩ ዜጎችን ወደ ሀገር የመመለስ ስራ እንግዲህ በዚህ ሳምንት መከናወኑ ገልጿል። እንግዲህ ከዚህ ባሻገር በጣም በርካታ ዜጎች እዛው በማይናማር ይገኛሉ ያለው በመግለጫው ሚኒስትሩ፣ ከዚህ ባሻገር ሌሎች ተጨማሪ ዜጎችንም ወደ ሀገር ውስጥ የመመለስ ስራውን አጠናክሬ እቀጥላለሁ፣ ይህንንም ለመስራት በኒው ዴሊ በሚገኘው ኤምባሴ በኩል ከፍተኛ እንቅስቃሴ እያደረግኩ ነው ብሏል። በዋነኝነት ግን እዚሁ ጉዳይ ላይ አበክሮ መግለጫ ሲሰጥ ሚኒስትር መስሪያ ቤቱ እያስታወቀው በህገ ወጥ መንገድ ወደ ተለያዩ ዓለም ሀገራት ዜጎችን የሚያጓጉዙ አካላት አሉና እነዚህ አካላት ከድርጊታቸው መቆጠብ ይገባቸዋል ብለዋል። በተለያዩ መንገዶች ማለትም ለትምህርት የትምህርት እድል ወይም የስራ እድል አለ በሚል ብሎም ደግሞ ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ አለንም በሚል የውጭ ጉዳይ ሚኒስቴርን ማህተብ እና ሰነዶችን ጭምር በሀሰተኛ መንገድ በማዘጋጀት እንግዲህ እነዚህን ዜጎች ኢትዮጵያውያንን እያታለሉ ወደ ሌሎች ሀገራት ወስደው ዜጎች ለተለያየ ችግር እንዲጋለጡ ምክንያት እየሆኑ ናቸው ብሏል። እነዚህን ችግሮች ወይንም ደግሞ በህገወጥ መንገድ የሚደረጉ ስደቶችን ከመከላከል አንጻርም እንግዲህ ሚኒስትር መስሪያ ቤቱ በርካታ ስራዎች ሲሰራ መቆየቱን ገልጿሉ። እንግዲህ ከተሰሩ ስራዎች መካከልም ብሔራዊ ኮሚቴ በማቋቋም ሰፊ እንቅስቃሴ እያደረገ፣ በዚህም በርካታ ውጤቶች መምጣታቸውን ገልጿል። ሆኖም ግን እዚህ ለዚህ ችግር መፍትሄ የሚሆነው በዋነኝነት ሁለት ምክንያቶችን አስቀምጧል። እንደ መፍትሄ የመጀመሪያው በህጋዊ መንገድ መውጣት የሚቻልበትን እድል ማስፋት፣ ሁኔታዎችን ማመቻቸት በእኛ በኩል አጠናክረን እንሰራለን ብሏል ሚኒስቴር መስሪያ ቤቱ። በተጓዳኝ ደግሞ ህብረተሰቡም እንደዚህ አይነት አካላት ጋር አምኗቸው በህገ ወጥ መንገድ ከሀገር መውጣቱን ቢያቆም ዜጎችን ከመጠበቅ አንጻር የሚሰራው ስራ ውጤታማ እንደሚሆን ተገልጿል። እንግዲህ ከዚህ ባሻገር የተለያዩ ፖለቲካዊና ኢኮኖሚያዊ ፋይዳ ያላቸውንም ጉባኤዎች ከተማዋ በአሳለፍነው ሳምንት ማስተናገዷን ብሎም ደግሞ የውጭ ጉዳይ ሚኒስቴር በተለያዩ ዓለም ሀገራት ሲከናወኑ የነበሩ ዓለም አቀፍ ጉባኤዎችንም እንደዚሁ ሲከታተል ወይንም ደግሞ በቦታው ተገኝቶ ሲሳተፍ እንደነበረ ተገልጿል። እንግዲህ በዚህም የኢትዮጵያን ጥቅም ከማስከበር ፍላጎቷን ከማሳወቅ አንጻር እንደዚሁ ሰፊ ስራ ተሰርቶበት ውጤት የተገኘበት እንደሆነም ለማወቅ ተችሏል። ከዛ ባሻገር በጎረቤት ሀገራት አካባቢ ያሉ ነገሮችንም አስመልክቶ እንግዲህ ሚኒስትር መስሪያ ቤቱ በሰጠው መግለጫ ላይ እንዳስታወቀው እንግዲህ ከተለያዩ የጎረቤት ሀገራት ጥሩ መልካም የማይባሉ ግብረ መልሶች ወይም እንቅስቃሴዎች በተደጋጋሚ እንደሚስተዋሉ አንስተዋል። ሆኖም ግን የኢትዮጵያ ሰላማዊ ዲፕሎማሲን ከመከተል አንጻር እየተደረገ ያለው እንቅስቃሴ ሌሎች ሀገራት በሚመጡበት መንገድ ሳይሆን ሰላማዊና አብሮነትን በሚያደረጅ ሁኔታ በትዕግስት በጥሞና ትኩረት በመስጠት ከጎረቤት ሀገራት ጋር ያለውን እንቅስቃሴ እንደዚሁ ሰላማዊ ግንኙነት እንዲኖር ከማድረግ አንጻር ሰፊ እንቅስቃሴዎች ተሰርተው እነሱም ውጤት እያመጡ መሆኑ ተገልጿል። ከዛ ባለፈ እንግዲህ ኢትዮጵያ የባህር በር ተጠቃሚነትን ከማረጋገጥ አንጻር ሕጋዊ እንዲሁም ፍትሐዊ በሆነ መንገድ እንቅስቃሴዎችን እያደረገች በዚህም የተለያዩ እንቅስቃሴዎችን በማድረግ ውጤቶችም ማግኘት መቻሏን ከመግለጫው ተመልክተናል። ሳምሶን ላደረስክን መረጃ ከልብ እናመሰግናለን። በሰላም ዋል፣ መልካም ቀን። የመከላከያ ማርሽ ባንድ የስራ ላይ ስልጠና የወሰዱ አባላቱን አስመረቀ። ከእንግሊዝ ኤምበሲ ጋር በመተባበር ለ15 ቀናት የተሰጠው አጭር የሙዚቃ ስልጠና ላለፉት 15 ዓመታት በየአመቱ በተከታታይነት በመሰጠት ላይ እንደሚገኝም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ነው የምትገኘው። ሳራ እንደምን ቆይተሻል? ስልጠናው የተሰጠው በእንግሊዝ የሙዚቃ ልኡክ እንደሆነ ተገልጿልና ትርጉሙ ምንድን ነው? አጠቃላይ የነበረው የምረቃ ስነስርአት ውስጥ ምን ይመስላል? አመሰግናለሁ። እንደገለጻችሁት እንግዲህ እዚህ በመከላከያ ኪነጥበብ ኮሌጅ የተደረገው የዛሬ ምረቃ ስነ ስርዓት መቶ የነባር የማርሽባንድ አባላት የተመረቁበት በስራ ላይ ስልጠና ቆይተው የተመረቁበት ነው ማለት ነው። ይህ የስራ ላይ ስልጠና ታዲያ በየአመቱ ይሰጣል። ይህ መሰጠቱ ደግሞ በዓለም አቀፍ ደረጃ ያሉ አዳዲስ ስልቶችን እንዲማሩ የሚያግዛቸው ነው ማለት ነው። እንደገለጻችሁት ቅድም ከእንግሊዝ ኤምባሲ ጋር በመተባበር የሚደረገው ይህ የስራ ላይ ክህሎት ወይም ደግሞ የሙዚቃ ስልጠና ለማርሽ ባንዶቹ አባላት የተሰጠው ስልጠና በእንግሊዝ ኤምባሲ ሲሰጥ አሁን የኢትዮጵያ የሙዚቃ ወይም ደግሞ የማርሽ ባንዱ የሙዚቃ ስልት ክህሎት ከእንግሊዝ ካለው የሙዚቃ ክህሎት ጋር ተመሳሳይ እንዲሆን ተደርጓል የሚል ነው። ከምረቃው ጋር ምረቃው መድረኩ የተገለጸው ማለት ነው። ይህ ማለት በእንግሊዝ የዌልስ ፕሪንሰስ ወይም ደግሞ በእንግሊዝ የዌልስ ንግስት የተመሰረተ የእንግሊዞች የሙዚቃ ቡድን መጥቶ በየአመቱ ይህን ካለፉት አስራ አምስት አመታት ወዲህ ማለት ነው ወደዚህ የመጣ ስልጠናዎችን ሲሰጥ የኢትዮጵያ የማርሽ ባንድ ክህሎት እያደገ መጥቷል ማለት ነው። ይህ የሁለቱ ሀገራት የማርሽ ባንድ የክህሎት ስልጠና ልውውጥ ደግሞ በሁለቱ ሀገራት ያለው በመከላከያ ዘርፍ በተለይ ሙዚቃ ዘርፉ ላይ ያለው ግንኙነት ዲፕሎማሲያዊ ግንኙነትንም አንዱ የማሳያ ዘርፍ ነው ተደርጎ የሚወሰደው ተብሎ በመድረኩ ተገልጿል ማለት ነው እንግዲህ የኢትዮጵያ የመከላከያ ማርሽ ባንድ በ1934 ሲመሰረት ጀምሮ የእንግሊዝ የማርሽ ባንድ ድጋፉን ሲያደርግ ቆይቷል ማለት ነው። ለማርሽ ባንዱ መቋቋምም ትልቅ ሚና ነበረው የሚል በመድረኩ ተገልጿል ማለት ነው። ትልቁ ነገር ግን በዚህ በመድረኩ የእንግሊዝን የማርሽ ባንድ ልዑክ ቡድን ይዘው የመጡት ዋናው ኃላፊው፣ ማለት ነው እንደገለጹት ከሆነ በሰልጣኞቹ ያዩት ክህሎት በጣም ከፍ ያለ መሆኑን ለመግለጽ ችለዋል ማለት ነው። እንደ እሳቸው ገለጻ ከሆነ የማርሽ ባንድ አባላቱ በእንግሊዝ የሚጫወቱ ሙዚቃዎች መሆኑ በኢትዮጵያ የሚታወቁ ሙዚቃዎች፣ ለምሳሌ እንደ ፍሬው ኃይሉ ያሉ እችላት ሀገር የሚለው ሙዚቃን ጨምሮ የተለያዩ ሙዚቃዎችን በብቃት መጫወት ችለዋል። እንደ ማይክል ጃክሰን ትሪለር የሚለው ሙዚቃን ጨምሮ በመድረክ አቅርበዋል። ጥሩ ተጫውተውታል ብለው መስክረዋል ማለት ነው። ከዚህ ባሻገር ግን በሚቀጥሉት ዓመታትም ይህ የሚቀጥል ይሆናል ተብሎ ታምኖበታል የሁለቱ ሀገራት የዲፕሎማሲ ማሳያ ተድርጎም ይወሰዳል ይህ የማርሽ ባንድ እንደሚታወቀው የእንግሊዝ መካነ መቃብር የእንግሊዝ ወታደሮች መካነ መቃብር በጉለሌ የሚገኝ ሲሆን በዛም ተገኝተው ትርኢት ያሳያሉ በየአመቱ ማለት ነው የሁለቱ ሀገራት የዲፕሎማሲ ማሳያ ተድርጎም ይወሰዳል ማለት ነው መልካም ሳራ ለመረጃሽ እናመሰግናለን ጥሩ ቀን ይሆንልሽ በሀሪ ክልል ከሺህ በላይ ሥልጣኞች የኢትዮ ኮደርስ ስልጠና መከታተል መቻላቸው ተገለጸ። ስልጠናው የሥልጣኞችን የዲጂታል እውቀት ማሳደግ መቻሉም የክል ክልል ክልልና ቴክኖሎጂ ኤጀንሲ ገልጿል። በክልሉ የኢትዮ ኮደርስ በ3 አመታት ውስጥ 27000 ወጣቶችን ለማሰልጠን ታቅዶ እየተሰራ እንደሆነም ጭምር ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ቴድሮስ ታደሰ በቀጥታ መስመራችን ላይ የሚገኘው። ቴድሮስ እንደምንልሃል በክልሉ የኢትዮ ኮደርስ ስልጠና አሰጣጥ ሂደት ምን ይመስላል? የሰልጣኞች አስተያየትስ ምንድን ነው? መልካም ጌታቸው። እንግዲህ በሀረሪ ክልል የኢትዮ ኮደርስ ስልጠና ኦልሞስት ከሐምሌ ወር ጀምሮ ነው የተጀመረው። እንደሚታወቀው በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአምስት ሚሊዮን የኢትዮ ኮደርስ ኢኒሽቲቭ በተለያዩ ክልሎች በተለይ የከፍተኛ ትምህርት ተቋማት ተማሪዎች እንዲሁም ደግሞ በተጨማሪም ከዛ የኮሌጆችና የቴክኒክና ሙያ ትምህርት ቤት ተማሪዎች የዚህን የኢትዮ ኮደርስ ስልጠና እየወሰዱ ይገኛል። በሀረሪ ክልልም እንግዲህ በሶስት አመት ውስጥ ወደ 27 ሺህ ለሚጠጉ ወጣቶች የኢትዮ ኮደርስ ስልጠና በመስጠት በተለይ ወጣቶችን የዲጂታል ክህሎት ለማሳደግ የተለያዩ ስራዎች እየተሰሩ ይገኛሉ። ከሐምሌ ጀምሮ ባሉት ወራትም ወደ 8500 ለሚጠጉ ዜጎች ወይም ወጣቶች የዚህ ኢትዮ ኮደስ ዲጂታል ክህሎትን ለማጎልበት የሚጠቅም ስልጠና ተሰጥቷል። ከአምስት በላይ ለሚሆኑት ደግሞ የዚህን ስልጠና መውሰዳቸውን የሚያረጋግጥ ሰርተፊኬት ተስራቸዋል ማለት ነው። እኛም ስልጠና እየወሰዱ የሚገኙ ወጣቶችን ተዘዋውረን አነጋግረን ነበረ። በተለይ ስልጠናው አሁን ዓለም እየሄደችበት ወደሚገኝ ወደ ዲጂታል ዓለም ለመቀላቀል ና በዚህ ውስጥ ተወዳዳሪ ለመሆን እንደሚያስችላቸው ይህንንም አቅም እንደሚፈጥርናቸው ነግረውናል። ከዚህ በተጨማሪም እንግዲህ የዲጂታል ኢትዮጵያ 2025 ና የዲጂታል ኢትዮጵያ 2030 እውን ለማድረግ ና ከግብ ለማድረስ በተለይ ወጣቱ በዲጂታል ቴክኖሎጂ ራሱን ማስታጠቅ መቻሉ በክህሎት ማዳበር መቻሉ እጅግ በጣም ጠቀሜታው የጎላ እንደሆነ ነው የገለጹልን ማለት ነው እንግዲህ በየአመቱ 9900 ወጣቶችን የዚህ ኢትዮ ኮደርስ ስልጠና በመስጠት በሀረሪ ክልል በቀጣይ ሶስት አመታት ውስጥ ወደ 27000 ለሚጠጉ ወጣቶች የዲጂታል ስልጠና ለመስጠት ታቅዶ እየተሰራ ነው የሚገኘው መልካም ቴዎድሮስ ታደሰ ላደረስከን መረጃ ከልብ እናመሰግናለን መልካም ቀን ይሁንልህ ለ ሪፖርተሮቻችን በቀጥታ መስመር መረጃ የሚሰጡባቸው ጉዳዮች ቀጥለዋል ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ለምታደርገው ጥረት የልማት አጋር ሀገራትና ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ እንደሚገባ ተገለጸ። የፕላንና ልማት ሚኒስቴር ኢትዮጵያ በአየር ንብረት ለውጥ ላይ እየሰራች ያለችው ተግባራትን የሚያሳውቅ ከኖርዌይና ከብሪቲሽ ኤምባሲ ጋር ከመጡ የዘርፉ ተጠሪዎችና ከተለያዩ አካላት ጋር የውይይት መድረክ አካሂዷል። መድረኩ በሀገሪቱ ያለውን የአየር ንብረት ለውጥ በመቋቋም የማይበገር ኢኮኖሚን መገንባት በዘላቂነት ችግሮችን ለመፍታት የሚያስችል ምላሽ ይገኝበታል ተብሎም ተጠቅሷል። በመድረኩ ሀገሪቱ ለአየር ንብረት የማይበገር የአረንጓዴ ኢኮኖሚ ለመገንባት የምታደርገው ስኬታማ ጥረት ዓለም አቀፉ ማህበረሰብ እንዲያውቀውና ተደማጭነቷንም ከፍ እንዲያደርገው ይጠበቃልም ተብሏል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ሀምራይት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ሀምራይት እንደምን ቆይተሻል? ኢትዮጵያ እያደረገች ያለችው የአየር ንብረት ተጽዕኖ ተግባራትን አፍሪካ በፊት የነበራትን የአየር ንብረት ለውጥ ገጽታ በመቀየር በኩል ምን ፋይዳ አምጥቷል ተባለ በመድረኩ ላይ? አመሰግናለሁ ማህሌት። እንግዲህ የፕላንና ልማት ሚኒስቴር ከተለያዩ አካላት በተለይም ደግሞ ከብሪቲሽ እንደዚሁም ከኖርዌይ እና ከተለያዩ አካላት ጋር ኢትዮጵያ ባለፉት ዓመታት በአየር ንብረት ለውጥ ተጽዕኖ እንደዚሁም ደግሞ ኢኮኖሚ በመገንባት በኩል እየሰራች ያለችውን ተግባራት አብራርተዋል ማለት ነው። ይህ እንግዲህ መድረክ በተለይም ደግሞ ኢትዮጵያ ባለፉት ዓመታት ኢኮኖሚዋን ለመገንባት በተለይ ደግሞ የአየር ንብረት ለውጥን ለመቋቋም እንደዚሁም ደግሞ ያልተበገረ ኢኮኖሚ ለመገንባት የሚያስችላት በርካታ ተግባራት ስትተገብር መቆየቷ ይታወሳል። በተለይም ደግሞ የደን ሽፋንን በመጨመር ይህ የአረንጓዴ ልማት እንደዚሁም ደግሞ ትልቅ አስተዋጽኦ እንዳበረከተ ከዚህ ከአረንጓዴ አሻራውም ባለፉት ዓመታት የካርበን ሽያጭ እየተከናወነ መሆኑ የተገለጸበት ነው። በተለይ የአየር ንብረት ብክለት ለመቀነስ ደግሞ ታዳሽ ኃይልን ተግባራዊ የተደረገበትና ሌሎች ተግባራትም የተሰሩበት መሆኑ የተገለጸበት ነው። ይህ እንግዲህ እነዚህ ተግባራት አፍሪካ በፊት የነበራትን በአየር ንብረት ለውጥ የነበራትን ስም የቀየረ ትርክቱንም ደግሞ የለወጠ መሆኑ የተገለጸበት ነው። ይህ በዓለም አቀፉ ተጠቃሚ እንድትሆንና እንደዚሁም ደግሞ ተሳታፊም በተለያዩ ጉባኤ ጉዳዮች ላይ ተሳታፊ እንድትሆን ተጠቃሚ እንድትሆን ትልቅ አስተዋጽኦ ያበረከተ መሆኑ የተገለጸበት ነው። እንግዲህ በዚህ ጉባኤ ላይ ወይም ደግሞ በዚህ መድረክ ላይ የተሳተፉት እነዚህ አካላት ማለት ነው እነዚህ በተለይ ኢትዮጵያ እየሰራች ያለችውን በተለይ በአረንጓዴ አሻራ እና በሌሎች ስራዎችም ለአለም አቀፉ እንደሚያሳውቁ በተለይ ደግሞ ኢትዮጵያ በሚቀጥሉት ወይም ደግሞ በጳጉሜ ሶስት እስከ አምስት የምታካሂደው የአፍሪካ የአየር ንብረት ለውጥ ጉባኤ ላይ የሚገኙ አካላት ለዚህ ርብርብና ድጋፍ እንዲያደርጉ እንደሚያደርጉ ነው ምላሻቸውን የሰጡት ማለት ነው በዚህ ላይ እንግዲህ ሁሉም ሊረባረብ ና ይህንን የአየር ንብረት ለውጥ ለመቀነስ እንደዚሁም ደግሞ የኢኮኖሚ ምንጭ ለማድረግ መስራት እንዳለበትም የገለጹበት መድረክ ነው መልካም ሀምራዊት እናመሰግናለን ለመረጃሽ ጥሩ ቀን ይሁንልሽ ወደ ሌላ በዝርዝር ወደምንመለከተው ጉዳይ እናልፋለን። በዶሮና እንስሳት እርባታ ስራዎች በመሰማራታቸው ውጤታማ መሆናቸውን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ወጣቶች ተናገሩ። በተለያዩ የስራ መስኮች ተቀጥረው ሲሰሩ መቆየታቸውን የሚናገሩት ወጣቶቹ አሁን ላይ በጀመሩት የግል ስራ ከራሳቸው አልፈው ለሌሎች የስራ እድል መፍጠራቸውን ይገልጻሉ። ሳሙኤል ወቃየው ከስራ ጠባቂነት ይልቅ ስራ ፈጣሪ ለመሆን የወሰንኩት የመጀመሪያ ዲግሬን ተመርቄ ከካምፓስ ስወጣ ነበር ይላል። ነገር ግን በሁኔታዎቹ አለመመቻቸት ምክንያት በመንግስት ተቀጥሬ ለበርካታ ዓመታት ከሰራው በኋላ የሁለተኛ ዲግሬን ጨርሼ ወደ ግል ስራዬ በመዞር በዶሮ እርባታ ተሰማራሁ ያን የስራ ፈጣሪ ህልሜንም አሳካው ይላል፣ በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪው አቶ ምስጋናው ማሞ። አሁን ላይ ታዲያ ከዶሮ አልፎ የወተት ላሞች ባለቤት ሆኗል። በመንግስት ቤት ቆይቼ የሁለተኛ ድግሬን ጨርሼ እንደመጣሁ ደሮ ጀምሮ ባለኝ አቅም የኬራ ቤት ነው ዜን ከደሮች ወደ ፍየል ከፍየሎች ወደ በግ እነዚያን እያስተዳደኩ ወደ ሀበሻ ላሞች ሁለት የሀበሻ ላሞች አንድ የሀበሻ ላም መጀመሪያ ገዛው። ከዚያ ሁለት ከዚያ እያልኩ ነው እንግዲህ የዛሬ ሶስት ዓመት አካባቢ ነው የመጀመሪያ ይችኝ የዋን የምትባለው ነጭ ላም በጣም የደከመች ፈልጌ በአቅሜ ከጂጋ ሃያ አንድ ሺ ወራ መጣሁ። በእሷ ነው እንግዲህ እሷ ነው እያስተዳድግም ነው ወደዚህ የመጣ ነው። በተመሳሳይ በከተማዋ እንደ ምስጋናው ማሞ ሁሉ ከተቀጣሪነት በመውጣት ወደ ዶሮ እርባታ ስራ የተሰማሩም አሉ። ስራ 3 ዓመት አስተምሬ ነው ከዛ በኋላ በቀጥታ ወደ እንትን የመጣሁኝ ወደ ዶሮ እርባታ ስንጀምር በ1300 አካባቢ ዶሮ ነበር ይጀመርና፣ የአንድ ቀን ጫጩት አምጥተን ለከስተመር እንትን የምንለው ከአንድ ቀን እስከ 45 ቀን እናቆይና ለነጋዴዎች ገበያ ላይ ለሚቸረችሩ ነጋዴዎች እናቀርባለን። እነዚህ ወጣቶች በተሰማሩባቸው ስራዎች ውጤታማ መሆናቸውንም ይገልጻሉ። ራሳቸውን ተጠቃሚ ከማድረግ አልፎም ለሌሎችም የስራ እድል የፈጠሩም አሉ። ከ25 ሊትር ያለነስ አገኛለሁ። የጠዋትና የማታ ማለት እና ጥሩ ነው ያለው ሂደት ጥሩ ነው፣ ውጤት አለው። ዶሮ ስራ ይታወቃል። የተሻለ አንተ በደንብ ስኬላፕ እያደረግከው ከመጣ የተሻለ ነገር አለ። ጥሩ ላይ ነን። ዛሬ ካፒታላችን ይሄ ነው የሚባል ባይሆን ምንድን ነው በየጊዜው እያሰፋ ነው ስለሆነ ካፒታላችን፣ ጫጩት ስናስገባ ይህ አተርፍ ቀጥታ ወደ ጫጩት ነው የምንቀይረው። እስካሁን በጫጩት ቢዝነስ ማስፋት ላይ ነው ካፒታላችን። በዘርፉ የበለጠ ለመስራት መንግስት የስራ ማስፋፊያ ቦታና የፋይናንስ አቅርቦት ችግሮችን እንዲፈታላቸውም ጠይቀዋል። ቦታ ይስጡኝና ልስራና አንድ አመት መስራት ካቸዋት ይቀሙ በቃ ሰርቼ እኔ ምንም ሳንቲም አልፈልግም። ሰርቼ ባለኝ እድሜ ማለት ነው። ይህን የምታዩትን በትራዲሽናል ወይ ነው እየሰራ ነው ያለ በእንጨት ሰርተ ነው እያለው። ይሄ በብሎኬት ቢሆኑ እነዚህ በብረት ቢሆኑ ወለሉ ቢስተካከል ጥሩ ውጤት ያመጣሉ። ከብቶች ፉሊ ሬስትድ ከሆኑ የእኛም ስራ ስልቻ አይሆንም። እሱን እንፈልጋለን። ፕላስ የማለቢያ ከማለቢያ ማሽን ጀምሮ እስከ ፕሮሰሲንግ ያሉት ኢኩይፕመንቶች ማጓጓዣ እቃዎች፣ እነሱን ብናገኝ በጣም ደስ ይለናል። የምዕራብ ጎጃም ዞን ስራና ስልጠና መምሪያ ኃላፊ አቶ አያሌው ያደርጋል የመስሪያ ቦታ ማስፋፊያና ተዘዋዋሪ ብድር ለጠየቁ ኢንተርፕራይዞች ከሚመለከተው አካል ጋር በመወያየት መፍትሄ እንደሚሰጥ ገልጸዋል። እነዚህን ችግሮች የከተማ አስተዳደሩና ሌሎች የሚመለከታቸው አካላትን በትብብር የሚፈቱበትን ሁኔታ እናመቻቻለን። ተይዘውም በሂደት ላይ ያሉ ስለሆኑ ማለት ነው ስራ እድል ፈጠራውን ለመደገፍ ሁሉም አካል ረብር የሚያደርግበት ስለሚሆን የወጣቶች ያነሳቸው ጥያቄዎች በአጭር ቀን ይፈታሉ ብለን ነው የምናስበው። በዞኑ በ2017 በጀት ዓመት ከ43700 በላይ ወጣቶችን በማደራጀት የስራ እድል ተጠቃሚ መሆናቸውም ተገልጿል። ይህንኑ ጉዳይ በተመለከተ ለተጨማሪ ማብራሪያ እንግዳ ጋብዘናል። ተመልካቾቻችን፣ እንግዳችን በአማራ ክልል የእንስሳት ሀብት ልማት ባለሙያ የሆኑት አቶ ጌትነት አየሁ ናቸው። በቀጥታ መስመራችን ላይ ነው የሚገኙት። አቶ ጌትነት እንደምን አሉ? ስላገኘንዎት ደስ ብሎናል፣ እናመሰግናለን። በአማራ ክልል ያለው የእንስሳት ሀብት ልማት ስራ ምን ገጽታ ነው ያለው? አሁን ያለበት ደረጃ ምን ይመስላል? አመሰግናለሁ። እንግዲህ የአማራ ክልል ሰፊ የሆነ የእንስሳት ሀብት ክምችት ያለበት ክልል ነው። አጠቃላይ መረጃውን ስናየው አንድ ሶስተኛ የሀገሪቱ የእንስሳት ሀብት ክምችት አማራ ክልል ላይ ነው ያለው። ከዚህ አንጻር እንግዲህ በክልሉ ሶስት የትኩረት መስኮችን ለይተን በዋናነት ተግባራት እናከናውናለን። የመጀመሪያው ስራችን የዝርያ ማሻሻል ስራ ነው። በሁለተኛ ደረጃ የመኖ ልማት ስራ፣ በሶስተኛ የጤና እና ሌሎችም ተግባራት አብረው ይከናወናሉ ማለት ነው። ስለዚህ በዋናነት እነዚህን እንደ ፒላር ይዘን በክልሉ ያለውን የእንስሳት ሀብት አጠቃላይ የዲቨሎፕመንት ስራ ኦረዲ እያከናወን እንገኛለን። እንግዲህ ከዚህ አንፃር የእንስሳት ሀብቱ ሰፊ የሆነ በተለይ ከስራ ዕድል ፈጠራ ጋር ተያይዞ የአርቢውን ገቢ ከማሻሻል ጋር ተያይዞ ለሀገርና ለክልል ያለው ኢኮኖሚያዊ ጠቀሜታም ከዚህ አንጻር በጣም ሰፊ የሆነ ድርሻ ያለው ነው። እንግዲህ በእያንዳንዱ ስንሄድ ከመኖ ልማት አንጻር ስናይ በክልላችን ትልቁና ቁልፍ መከናወን ያለበት የመኖ ልማት ስራችን ነው። በተለይ እዚህ ላይ ስራ ከሰራን ሁሉም የላይቭስቶክ የእንስሳት ሀብት ልማት ስራዎቻችን በተገቢ ሁኔታ የሚሄዱበት ሁኔታ ነው የሚኖረው። እንግዲህ መኖ ልማትን ስናስብ የመጀመሪያ መገኛ ምንጮቻችን ለይተናል። የመጀመሪያው የሰብል ተረፈ ምርት ነው። በሁለተኛ ደረጃ የግጦሽ መሬት ነው። ሶስተኛ ከፋብሪካ የምናገኛቸውና በተለያዩ የማልሚያ ስልቶች የሚለሙ የመኖ እጽዋትም በመጠቀም የመኖ ልማት ስራችን በዋናነት እናከናውናለን። በሁለተኛ ደረጃ የምናከናውነው የዝርያ ማሻሻል ስራችን የዝርያ ማሻሻል ስራችን ሁለት ነገሮችን መሰረት አድርገን እናከናውናለን። የመጀመሪያው በመረጣ ካሉን የእንስሳት ሀብት እንስሳቶች በመረጣ የተሻሉትን በመለየት የዝርያ ማሻሻል ስራ እናከናውናለን። በሁለተኛ ደረጃ ደግሞ ክሮስብሪ በማዳቀል ማለት ነው። በማዳቀል በተለይ የውጭ ደም ያላቸውን እንስሳትን በመምረጥ በማዳቀል አርቢው እንዲጠቀም እናደርግበት ስርዓት አለ። በተለይ ማዳቀል ስነ በሁሉም አካባቢዎች ላይ መሰል ስራዎችን የበለጠ በማዳበር የዝርያ ማሻሻል ሆነ የመኖ አቅርቦቱን የበለጠ ለማጠናከር በእናንተ በኩል እየተሰራ ያለው ስራ ምንድን ነው? ይመስለው እንግዲህ፣ ከኛ አንጻር በተለይ የዝርያ ማሻሻል ስራችን ስናነሳ በሶስት ዋና ዋና ተደራሽነቱን በሚመለከት በተለይ በከተሞችና በከተሞች ዙሪያ አካባቢ በማዳቀል ተግባር በሆርሞን ሌላ በሴክስድ ሴመን በተለይ ጾታው በተለየ ዘር የማዳቀል ስራ እንሰራለን። በተለይ ትራንስፖርት ችግር ያለባቸውን በኮርማ የምንጠቀምበት ሁኔታ አለ። ስለዚህ ሶስት ነገሮችን መሰረት አድርገን በኮርማ እናዳቅላለን። በመደበኛ የማዳቀል ተግባር የማዳቀል ስራችን እናከናውናለን። ሆርሞን የማድሪያ ሆርሞን ምን እንለዋለን። እሱን በመጠቀም ሌላ የጾታው የተለየ ሴመን በመጠቀም አባለ አባለዘር በመጠቀም ኦልሬዲ የማዳቀል ስራችን እናከናውናለን አሁን ባለው ተጨባጭ ሁኔታ ያው ችግሮች እዚህ ጋም የተለያዩ ችግሮች አሉ በተለይ ተደራሽ ለማድረግ ፈሳሽ ናይትሮጅን የግድ ያስፈልጋል የማዳቅል ስራ መልካም በክልላችን ወደ አምስት በጣም አድርገን ነው የምናመሰግነው የአማራ ክልል የእንስሳት ሀብት ልማት ባለሙያ አቶ ጌትነት አየሁ ከባህር ዳር ስቱዲዮችን በቀጥታ መስመር ለሰጡን ማብራሪያ ጥሩ ጊዜ የሆነለ የሪፖርተሮቻችን መረጃዎች አሁን ይቀጥላሉ። እየተሰራ ባለው የጤና ሪፎርም የህክምና ባለሙያዎችን ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኙ እየተሰራ እንደሚገኝ ከንቲባ አዳነች አቤቤ ተናገሩ። ከአዲስ አበባ ከተማ የተለያዩ ጤና ተቋማት የተውጣጡ የህክምና ባለሙያዎች የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል በተለያዩ ጉዳዮች ዙሪያ ከአዲስ አበባ ከተማ ከንቲባና ከተለያዩ የስራ ኃላፊዎች ጋር ውይይት አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ሪፖርተራችን ማሀሪ አለሙ ነው። በቀጥታ መስመራችን ላይ ነው የሚገኘው። ማሀሪ እንደምን እንደምንለሃል መሀሪ በውይይቱ የተነሱ ሀሳቦችን ጠቅለል አድርገህ ብታጋራን አመሰግናለሁ ጌታቸው። እንግዲህ ቀደም ብለህ አንተም እንዳልከው በትላንትናው ዕለት የአዲስ አበባ ከተማ አስተዳደር ከተለያዩ ጤና ተቋማት የተውጣጡ የጤና ባለሙያዎች ጋር የተለያዩ ውይይቶችን አካሄዷል። እንግዲህ በዚህ ውይይት ላይ እንግዲህ በርካታ ጥያቄዎች የተነሱ ነበሩ፣ ከጤና ባለሙያዎች ማለት ነው። እንግዲህ ለአብነትም ስንመለከት በተለይ ከዚህ ከትርፍ ሰዓት ጋር በተገናኘ ከመኖሪያ ቤት አቅርቦት ጋር ከትራንስፖርት ጋርና ከሌሎችም ተያያዥ ጉዳዮች የተነሱ ነበሩ። እንግዲህ በእነዚህ ጥያቄዎች ላይ የአዲስ አበባ ከተማ ሚኒስትሯ አዳነች አበቤ ምላሽና ማብራሪያ ሰጥተዋል። እንዲሁም ሌሎች የስራ ኃላፊዎችም ተጨማሪ ማብራሪያዎችን ሰጥተዋል። እንግዲህ በዋናነት እነዚህን ጥያቄዎች ወይም ደግሞ እነዚህን የተሰጡ ምላሾችን ስንመለከት በተለይ ከንቲባዋ እንደሚሉት እነዚህን ጥያቄዎች ምላሽ ለመስጠት በአንድ ጊዜ የሚቻል አይደለም። ነገር ግን ደረጃ በደረጃ በሂደት ችግሮቹ ወይም ደግሞ ጥያቄዎቹ እየታዩ ምላሽ የሚያገኙበት ሁኔታ እንደሚኖር ነው ከንቲባዋ የተናገሩት። እንግዲህ ከዚህ ባለፈ በዋናነት ሲነሳ የነበረ አንድ ጉዳይ ነበረ በተለይ የጤና ባለሙያዎችን ስም በሚያጎድፍ መልኩ የተለያዩ ማህበራዊ ሚዲያዎችን እና መገናኛ ብዙሃንን ጭምር በመጠቀም ማህበራዊ ሚዲያውን ተጠቅመው የጤና ባለሙያዎችን ስም የሚያጎድፍ የሚጠቀሙ አካላት ከድርጊታቸው ሊቆጠቡ ይገባል የሚል ነገር ማሳሰቢያ ሰጥተዋል ማለት ነው። የጤና ባለሙያዎች እንግዲህ ከዚሁ በተጨማሪ ሌሎች መረጃዎችን በሰባት ሰዓት ደግሞ ሰፋ አድርገን የምንመለስ ይሆናሉ። ጌታቸው ማህሪያለሙ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ወደ ውጭ አጫጭር ዘገባዎቻችን እንሻገራለን። ሩሲያ ሰኔ ሁለት በኢስታንቡል ውስጥ ከዩክሬን ጋር የሰላም ድርድር ለማድረግ ሀሳብ ማቅረቧ ተገለጸ። በሁለቱ ሀገራት መካከል ዘላቂ ሰላም ለማስፈን ሰኔ ሁለት በቱርክ ከዩክሬን ጋር ቀጥታ ውይይት ለማድረግ ሀሳብ ማቅረቧን የሩሲያ የውጭ ጉዳይ ሚኒስቴር ሚኒስትር ሰርጌይ ላቭሮቭ ረቡዕ ዕለት ተናግረዋል። የአውሮፓ ህብረት በጋዛ ሰርጥ አስፈላጊው ሰብአዊ ድጋፍ እየደረሰ አይደለም ሲል ተናገረ። ህብረቱ ለዚህም እስራኤልን አስፈላጊው ድጋፍ እንዳይደርስ እያደረገች ነው በሚል ተጠያቂ አድርጓታል። የአውሮፓ ህብረት ከፍተኛ ዲፕሎማት የሆኑት ካያ ካላስ ለጋዛ ለሚላከው ድጋፍ ከፍተኛውን የሚልከው የአውሮፓ ህብረት መሆኑን ገልጸው በእገዳው ምክንያት ለፍልስጤማውያኑ እየተዳረሰ አይደለም ሲሉ ገልጸዋል።